አላህም በጣም የሚገዛ አላህም ፈሪ ባርያ ነበር። ገጠር የሰውን ንብረት ይዞ በበረሃ አቋርጦ ለመነገድ ያልፋል። መንገድ ላይ ፈለቂየ ሁሊስን አንድ ሽፍታ ያዘ። ከዛም ሸኘኛ እሻለና ሸኝ የሸኘው ያለ አቅጣጫ ቀየር ይለዋል። ቀየርኳለ ወደ ማላቀው ጨለማ ሸለቆ ገባው ትንሽ እንደገባው

ሀይዙ ተጃወበት አላህ አዳማጭ ረጅጌታችን ነው። ስብሐነላህ በጣም የሚገርም የሚደንቅ ታሪክ ነው። ሁልጊዜም ስንቸገር ስንከፋ ወደ ማኑ የምንሮጠው ትልቁ ጥያቄ እሱ ነው። ሁልጊዜም ወደ አላህ የምንጠጋ ከሆነ ወደ እሱ የምንሸሽ ከሆነ ከዛ ጭንቀት ከዛ መከራ ያውጣናል። ወደ ሌላ አካል ደግሞ የምንሄድ ከሆነ አላህ ይጠብቀን። ብቻ ከዚህ ታሪክ እንደምንረዳው የፈለገ ችግር ውስጥ ብንሆን የፈለገ መከራ ውስጥ ብንገባ ወደ አላህ ከተጠጋን አላህ ሁሉን ቻይ ሁሉን አዋቂ የሆነ ጌታ ነውና ከዛ መከራችን ከዛ ችግራችን እንደሚያወጣን ምንም ጥርጥር የለውም። ስለዚህ ስንቸገር ስንከፋ ወደሱ ሱ መሸሽ ይኖርብናል። አላህ ስብሃነሁ ወተዓላ ወደሱ ከሚጠጉት መካከል ያድርገን። ቀለል አድርግ ወዳጄ፣ ላላ ብለህ፣ ዱኒያ ናት ጥቂት ጊዜያት ቀናቶች ያልፋሉ። አትዘን ወዳጄ፣ ዱንያ ላይ ያለው ነገር በሙሉ አድካሚ ነው። ሁሉም ነገር ድካም ነው። አልሐምዱሊላህ ዱንያ የኛ ሀገር አደለችም። የምናርፍባት የምንኖርባት፣ የምንዘልቅባት አደለችም። ነጋችን ደግሞ አላህ ጋር ከአላህ ጋር ጀነት ላይ አናዝን፣ አንተክስ الحمد لله نجا الله قرب نطال ቀለል አድረግ ተብሏል። እንግዲህ አላህ Subhanahu Ta'ala ነገራቶችን ቀለል ከሚያደርጉ እሱም የሚፈተነንም ፈተና በጣም ከሚያቀልላቸው ሰዎች መካከል ያድርገን። የሰው ልጅ ሁሌም ጫፍ ይረግጣል። ደስታ አይችልም Subhanahu Ta'ala ነው ነው የሚያሳጣው ደስታ ሲያገኝ

አለመቻል፣ ኃይል አልባነት፣ ደካማነት፣ ወልከሰል፣ ስንፍና ከአንተ ትጠበቃለህ። ንቁ ነው ሙእሚን፣ ሰራተኛ ነው ሙእሚን። በስራ ውስጥ የአላህን ውዴታ ይገ ባሪያዬ ሆይ አን አንተ በእኔ ላይ ግዴታ ያደረግኩብህ አለብህ፣ አንተ መፈጸም ያለብህ ወለከ፣ ዓለየ ሪዝቅ እኔ ደግሞ ለአንተ ሪዝቅ አለኝ

ሪዝቁ መቋረጥ ማለት እኮ አይደል፣ አትኖርም እኮ ማለት ነው። ሓያት የሚባል ነገር አይኖርህም ይቋረጣል። አይደል፣ እያኖረው እኮ ነው። ሰውየውን እየወነጀልም እያኖረው አይደል። እየረዘብኩ ነው ነው። ወላሂ እኛ ሙስሊሞች በጣም የታደለን ህዝቦች ናል፣ ይህን የመሰለ ጌታ ስላለን። አልሐምዱሊላህ ረቢል ዓለሚን። እሱን እያመጽነው ያዘዘንን ነገር እያልተገበርንም እንኳን አላህ ሱብሓነሁ ወተዓላ እኛን ከመረዘቅ አይቆጠብም። እኛ ግን እሱን ከማማረር አንቆጠብም አላህ ሱብሓነሁ ወተዓላ ይጠብቀን ችግራቸውንም ከሚያነሳላቸው ሰዎች ያድርገን እውነት አምረረን ከልባችን አንድን ግብ ለማሳካት ከምር ከሆነ አላህ ሱብሓነሁ ወተዓላ ያግዘናል ንያ በጣም ተአምራዊ ነገር ንያ መሐሏ አልቀልብ ንያ ቦታው ቀልብ ነው ንያ የምር ከሆነ ያልሰራነውን መልካም ንያ ባንሰራው እንኳን ነገር በንያችን ብቻ አጅር እናገኛለን። አንድ ባሪያ እጁን ወደ አላህ ዘርግቶ ባዶና ያፈሩ ሆነው ባዶ ሆነው እጆቹን ሊመልስ አላህ ያፍራላል። ወዲያችን ከዚህ በላይ ተስፋ የሚሰጥ ነገር አለ። የእውነት ከልባችን እጃችንን ዘርጋ እንጂ ፊዚካሊ ብቻ ሳይሆን የቀልብ የልብ ትስስር ይፈልጋል እጅህን ወደ አላህ ተዶሮ አድርገህ ዘርግተህ አላህ ባዶን ሊመልስ ሀያ ያደርጋል። አላህ ስብሃነላህ በጣም የሚገርመው ነገር ያለው እዚች ጋር ነው። አላህን ስብሃነሁ ወተዓላ እጃችንን ዘርግተን ብንለምነው እንደሚሰጠን ምንም ጥያቄ የለውም። ነገር ግን ሰላታችንን ሰግደን እንኳን ለምናደርጋት አንድ ደቂቃ ይማት ሞላ ወይም አምስት ደቂቃ ይማት ሞላ ዱአ ግን እንሳነፋለን። እጃችንን አንስተን እሱን ከመጠየቅ ይልቅ በራሳችን መሯሯጥ ምድከምን እንመርጣለን። እሱን ብንጠይቀው እንደሚያሳካልን እያወቅንም እንኳን እጃችንን ዘርግተን መለመን እንደክማለን። ሁላችንም ሰነፎች ነን። ራሳችሁን ጠይቁት፣ ዱዓ ማድረግ እንዴት እንደሚሰንፋችሁ። ብትጠይቁት እንደሚሰጣችሁ እያወቃችሁ እንኳን ዱዓ ለማድረግ ትሰንፋላችሁ። ለምን እንደዛ ይሆናል? የሴጣንን ፍላጎት እያሳካንለት እያስደሰት ነውን ያለ ነው። ከዛ ይልቅ ግን አላህን ስብሓኑ ተዓላ ብንጠይቀው እሱም ይደሰትብናል፣ ያሰብነውንም ነገር ይሰጠናል። አላህ የዋለለንን ጸጋ ድምጽ ማውጣት ቀላል ነው። እንዲህ አይኮን የሆነ እኮ የብሬናችን ክፍል አለ። ድምጽ ማውጣት ካልቻለ ቢዘጋ በቃ አትችልም መናገር። ቀላል አይደለም። ፊደሎችን መገጣጠምና ማውራት ቀላል አይደለም። እናንተን ማየት ለእኔ ቀላል አይደለም። አፍያ ሆኜ እንዲህ ተቀምጨ መናገር ስንቶች አሉ በካንሰር እየተሰቃዩ ያሉት። ዘኪርሁም ቢአላኢ ወነዐማኢ ዘኪርሁም ቢነዓማኢ ወዐላኢ ወበላኢ በላዬ ደግሞ ሲመጣ ምን ይሆናል? በላኡን ሲያስታውሰው አላህ አንድን ሰው በላን ስታስታውስ አላህ ጥፋት ባጠፉ ሰዎች ላይ ቅጣቱ ምን እንደነበር፣ እኔ ሁሉ አጥፍቼ እኮ ዝም ብሎኛል ትላለህ። ትወደዋለህ እኮ ምሮሃል እኮ ዝም ብሎ ጊዜ እየሰጠህ ነው ማለት ነው። አልወዱት በጣም ጥልቅ የሆነ የአላህን ፍቅር አላህ ለኛ ያለውን ፍቅር የምናውቅበት እኛም ደግሞ አላህን እንድንወደው የሚያደርግ የአላህ ሰው። ኒዕማችሁን እኔ የዋልኩላችሁን ጸጋ ብትቆጥሩ አትደርሱበትም። አላህ ግን ከዚህ ሁሉ ኒዕማ ጋር በበቂ ሁኔታ ልታመሰግኑ ያልቻላችሁ ወንጀል እየሰራችሁ ነው። ኒዕማውን መቁረጥ ነበር የሚጠበቀው። ኒዕማውን እኮ ማንሳት ነው የሚጠበቀው። አላህ ግን ወንጀላችሁን ሰትሮ ሚዕማኡን ደግሞ ባለበት ይተውላችኋል። ራሂም የሆነ ጌታ ነው። ጸጋ አላህ ውሎልህ። የሰው ልጅ ይህንን አያደርግም። ፍጡር ይህንን አያደርግም። ሲመፃደቅብህ ይኖራል። ከናንተ ውስጥ ቤተሰቦችን እንዴት አድርጌ ላስተዳድራችሁ የሚለው ሃሳብ ላይ የሚለው ብቻ የሚያስወግዳቸው ወንጀሎች አሉ። ሌላ ነገር ብትሰራ ማይወግ ሱብሃንአላህ። ኮማንደድ ማለት ነው፣ ያን ለማድረግ ታዝሃል፣ እንደዛ እንድትለፋ ታዝሃል። ግን ሀም ገም እንደው በቃ እኔ በምሰራው ስራ በምለፋው ነገር ነው ሪዝቅ ማገኝ ደሞ አይደለም። ወ ሪዝቁኩም ፊስሰማ አለ አው አለላህ ሪዝቁኩም ነው። እኔ ሰበብ አድረስን የተባልኩት እዛ ላይ ነው መልፋት ያለብኝ የሚል ውስጣችን መፈጠር አለበት ማለት ነው።